ሽንትሽን ሸንተሽ አልጋ ላይ ሽንትሽን ሽንሽን ሳታጸጅ እንዴት ነው ንቀል ብለሽ ወረሽው? ብሩክና ሀይሜን ጥለሽ ማለት ነው። ድክመቴ እንዴት ነው ሀይሚን ላይ ጅንጅን እያረክ ማለት ነው። በባሏ ፊት የምታሳፍራት ምን አስብህ ነው? ቆይ ግንዴ ምስተር ስደግፍ አርሴናል ስደግፍ ብሩኬ ተቃራኒ ሆኖ ሃይሚን ሲጨቁን የት አይተሃል በዚህ ሁሉ ህዝብ ፊት ማርያምን ሰሞኑን ሃይሚን ሰራተኛ ከፈለግሽ እኔ ያለሁ እኔ ያለሁ የሚል አለ ሴትም ወንድም እንዴት ነው ነገሩ ግን ጭቅላት ትልቅ ከመሆኑ የተነሳ ሞተረኛ በሆን ሄልሜት ሳይሆን የሴቶች ፀጉር ቤት ካስክ ነበር የማደርገው። ጥንቸሎቹን ጸጉር መስላ መታለች። እንግዲህ እንደምታይዋት እንግዲህ ዳኒ ሮስት ማለት ነው። ፉገራውን እንደቀጠለ ነው። ጋይስ ምንድን ነው? ምን ነው? እሺ፣ ሴናዬ፣ እሺ። ዳኒ ሮስት ጋ ዘና የሚያደርገኝ ነገር እየተቀጣ ራሱ የሚያሳየው ፊሊንግ፣ ለብሩኬም ሆነ ለሀይሜም ለማንኛውም ሰው ደስ የሚል ፊሊንግ ያሳያል። ችሎታ ማለት ነው። እሺ ሀይሚ ዙሪ እንግዲ እንግዲህ ራሱ በራሱ ሳቅ እየፈጠረ እንዴት እንደሚያዝናናቸው እኔ ናቲ ብሩክን እያለ ማለት ነው። ሀይሚ ደግሞ ብሩክን ስታየው ትንፋሹ ጆሮ ላይ ስታናፍስበት ይስቃል። ሁሉም ቦታ ጋር እንዲዳረስ ሀያፓና ዶ በጆሮ ሚስጥር የነገረ የተመሰላለ ለብሩክ ግንም አልነገረችም። ግን የሳቋ ትንፋሹ አሳቀው ብሩክንም ማለት ነው። ሰው ደስታን መፍጠር እንደዚህም ይቻላል ለማለት ነው። እኔ ዳኒ ሮስት ማለት ነው። ደስ ይለኛል። ብዙዎቻቸው የጨርቃ ፋሚሊዎችም ትወድታላቸው። ደስ የሚለ ቅጣት እየተቀጣ ራሱ ሰውን አያስቀይምም፣ ሰው ላይ ፊቱን አይዘፈዝፍም። ዳኒ ሮስት ከብሩኬ ጋር በተጫወተ ሰዓት ብሩክ ራሱ ሲሸነፍ አንዳንድ ጊዜ ይቆጣል፣ እውነት ለመናገር ማለት ነው። ዳኒ ሮስት ግን አድርጎት ማለት ነው፣ ምንም አይመስለውም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለን እኛ ደህና ነን፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ማታ እንግዲህ ላይ ብላይ ሀይሚና ብሩኪ አሁንማ ሀይሚን አምጣልን ስትባሉ ቶሎ ተገላሷ ጉትት አድርጎ ያመጣላችኋል ማለት ነው። አንድ ላይ መሆን አንድ ጥቅሙ ይሄ ነው። እንግዲህ በፊት ለየብቻ እየኖሩ እያሉ ሀይሚን አምጣልን፣ ሀይሚ ጋር ሂድ፣ አሁን መሽቷል እያለ ሰበባ ሰበብ ያበዛባችሁ ነበር። አሁን ግን ምንም ሰበብ የለውም። ብሩክ እንደዚህ አብረው መጥተው ሲያዛዝጉን አመሹ ማለት ነው። ባይ ዘ ወይ ደስ የሚል ቆይታ ነበር። ደስ የሚል የግፍት ስጦታ ምናምን፣ ያው እንደተለመደው ደስ ደስ የሚል ቆይታ ነበረ። ብዙም እነሱ ያሸነፉ ነበር። እነሱ ጋር ምንም አይነት ቅጣት አልደረሰባቸው፣ እኔ እስካየሁት ድረስ ማለት ነው፣ እንቅልፌ እስኪመጣ ድረስ ማለት ነው። የሊንዳ ብቻ ነው ያናድደኝ። ትናንትና ሽንትሽን ሽኝ ተብላ ሽንቷን ሳታጸዳ የሰው አልጋ ላይ ሽንት ሸንታ፣ እንዴት ጥላው ልቅ ጥላለች? ቆይ ሰው ቤት ማለት ነው። ግርም ምን ያለችኝ እግዚአብሔርን። ለነገሩ ከብዷት የሆናን በድጋሚ መታ ሽንቷ ያኔ ሌላ አልጋ ከሚያበላሽ ውልቅ ማለቷ በጣም ጥሩ ነው አይደል? ማምለጧ ጥሩ ነው ብዬ አስባለሁ። ምክንያቱም የተሰጣት ቅጣት ከባድ ከባድ ነበረ። ነገር ግን ማለት መጀመሪያውኑ ተነጋግረሽ መሄድ ነው እንጂ ስንት ሰው አስቀይመሽ ነው የሄድሽው። የሚዲያ ሶስቶኝ ነገር የቱብ ቻናል ሰሪያለሽ፣ ቲክቶከር ነሽ፣ የፊልም ፕሮዲሰር ሰራተኛ ነሽ። ብዙ ነገርና ብዙ ህዝብ ታስከፊያለሽ። እንደዚህ አይነት ነገር አትጠቀሚ እላለሁ። በርግጥ እሷ ስለምትገባባቸው ስለምትቀራረባቸው ነው። በዛ ላይ ብሩክን በጣም ሁለት ስታረገው ነበር። እውነት ለመናገር ሀይሚም ላለመናገር ብላ ነው እንጂ ብዙ ብዙ እየከፋት ነበረ በሱ በሷ በምትናገረው ነገር ግን ያው ስለሚግባቡ ስለሚተዋወቁ ነው እንጂ በኖር አትወሰዱባት አንዳንድ ቦታ ስትሰድባት ስላይ ሆነው ያው እንግዲህ ቅዱስ የሀይሚ የግራ ነው የጀርባ አጥንት የሚባል ሆኖ ሰርቶ ልናል ነበር ድራማ። ስለዚህ አሁንም በቀደም በቀደምኮ ቅዱስ ምንም ቢበላ አይወፍርም ብላ ያው መልእክት አስተላልፋለች። ስለዚህ ያው ቤተሰባዊ ናቸው በሚለው አስቧቸውና፣ እንዴት ጥላት ወርዳለች፣ እንዴት ንቀት ነው ምናምን እያላችሁ ነበር። ያው አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማል፣ ታልፉታላችሁ ማለት ነው ቤተሰቦች። ሌላው እንግዲህ ሮስት ነው። ሮስት እንግዲህ እንደምታዩት ብሩክን አቁሞ እዛ ቲክቶክ አዋርድ ቦታ ላይ እንግዲህ ሶስና ሶስና የዛ ቀን የለበሰችው ልብስ ሲያምር ማን እንደመከራት እንግዲህ ሮማንቲክ እየሰራ ነበር። እንደምታዩት ብሩክ ቆሞ ጉንጯን ስም ነበር ምናምን ጣላችሁ። እንግዲህ በሶስና ብሩኬ ስንት ነገር እንደተባለ እስቲል እስታሁን ድረስ ራሱ የሆነ ነገር ስፖስት እሱ ማም እንደዚህ ነው ምናምን በቃ ብሩክ ያልበእሷ በሶስና ያልወጣለት ስም የለም። ተቀብሮ ሁላ ሐውልት ተሰርቶበታል ብሩክ ማለት ነው። እና ግን ህይወት ግን እንደምታይዋት ናት እንደዚህ ናት። እና እኛ ካሜራ ላይ በምናየው ልክ መፍረድ በጣም ከባድ ነው። እንደምታይዋቸው አሁን ምርጥ ቤተሰብ ሆነዋል። ጌም ራሱ ሲጫወት በጣም ፈታ ብሎ የሚጫወተው ብሩክ ከሮስት ጋር ነው። ከዳኒ ሮስት ጋር ማለት ነው። የዚህን ያክል ቤተሰብ ሆነዋል። በድጋሚም እንግዲህ ዳኒ ሮስት ከሶሲ ጋር ምርጥ የፍቅር ጊዜ ነበር። እንደውም በቦዲጋርድ በቦዲጋርድ ነው ምናምን ቲክታክ አዋርድ ቦታ ያያዩቸው ጀነን ጀነን ሲሉ ተሰብስበው ማለት ነው። በዛ ላይ ኮምፒውተርን በሳክ ድሎ ሽንቱን አስጨረሰው እዛ ቦታ ማለት ነው። የዚህን ያክል ናቸው ቲክታከሮች በሙሉ። ማንም ሰው እኛ አሁን እኛ ስደት ሀገር ነው ያለ ነው ግን አንድ ስደተኛ የሆነ ወይም የአካል ጉዳት ወይም የቤተሰብ ተጽዕኖ የሆነ ነገር ቢደርስብን፣ እሳይ እንደዚህ እንኳን ሆነች። አሁን እራሱ ትናንትና የሆነች ሳምሬ ነው ምናምን፣ በዚህ አጋጣሚ እግዚአብሔር ያጽናሽ ማርያምን። በጣም ከባድ ነው፣ ስደት ሀገር ሆኖ እንደዚህ አይነት ስቃይ። እሷ የሆነ ቤተሰብ አርፎባት ምናምን ሲባል እሳይ እንኳን እንደዚህ ሆነች ምናምን አይባልም እኮ ግን፣ እኛ እኮ መቼ እንደምንሄድ መቼ እንደምንኖር አናቅም። እና ቲክታከሮችም በሏቸው ዩቱበሮችም በሏቸው እጅና ጓንት መሆናቸውን እያወቃችሁ እያያችሁ ነው። እና እናንተ ከነሱ ብትማሩ በጣም የተሻለ ነው ብዬ አስባለሁ። ዳኒ ሮስት እንግዲህ ይቅርታ ሰራተኛ የሚያስፈልግ ከሆነ እኔ ያለው እያለ ነው። በሰራተኛ አንድ ቀን አንድ ቀን ለሀይሚ ፕራንክ ይሆናል። በነገራችን ላይ ይሄ ሌላ ሰው ማለት ዳኒ ሮስት ሳይሆን ሀሳቡ ጥሩ ነው። ሌላ ሰው አሁን የሆነ ቀሚስ ለብሶ ምናምን ሰራተኛ መጣሁልሽ ብሎ ብሩክ ቢሰራ ሀይሚ ምን ትላለች? እውነት ምርጥ ፕራንክ አይዲያ ነው የሰጣቸው። ብዙ ሰው ሲለው ነበር ይሄን ነገር ማለት ነው። እና ብሩክ አሁን ሰራተኛ መጣሁልሽ ብሎ የሆነ ወይ ቤኪን ወይ አንድ ሰው ብቻ ቀሚስ አልብሶ አምጥቶ ቢያዛዝግ ብዙ ቦታ ተሰርቷል። በነገራችን ላይ ግን ደግሞ የሀይሚ ፊሊንግ ምን ይመስላል ሰራተኛ ቢመጣላት የሚለውን ነገር በዚህ አጋጣሚ ብትሰሩበት በጣም ደስ ይላል፣ እውነት ለመናገር ማለት ነው። እና ሀይሚ ጋር ሰራተኛ ያስፈልጋታል። ሰው ብዙ ሰው አለ፣ ቤኪ ያለ የሚፍታህ አለ። ይህ ኮመንት ላይ ይቻሉ ትናንትና በዘወይ ማለት ነው በሳምንት አንድ የመታ ቤቱን አጽድታ ልብሳቸውን አጥባ የምትሄድ ሰራተኛ አለቻቸው፣ እነ ብሩክ ማለት ነው ላላወቃቸው፣ አውቁ። ሀይሚ በዛ ቢባል ምግብ ልትሰራ ትችላለች። እሱንም ከውጭ ያዛሉ፣ ራሳቸውን ይችላሉ። እዛ ቤት ያሉት ሰዎች ያኔ ሼር ነው የሚሰሩት። ምንም ለሀይሚ ተጽዕኖ ጫና የሚመጣበት ነገር የለም። እሷ እኮ ሰራተኛ ሳትሆን እዛ ቤት እዛ ቤት ውስጥ ባለቤት ናት አይደል? እንዲህ ቤተሰብ። ስለዚህ እንደ ሰራተኛ አድርጋችሁ እሷ እንዲት ትሰራለች ምናምን ልትሉ አይገባም። እነሱ እንደ ወንድሞቿ፣ ባሏ፣ ያው ባሏ ነው። ሌሎቹ ግን ቤኪም፣ ሚፍታህም ወንድሞቿ፣ ጀስት እንደ ወንድም ታያቸዋለች። ብሰራላቸው ምንም ማታለም ደግሞ ራሳቸውን ይችላሉ፣ ያዛሉ። ሚፍታህም ሚፍታህ ነው። ያን ያክል በምግብ ራሱ የሚሰራን የሚመስለኝ ሳስበው ማለት ነው። አንደኛ ሙስሊምም ስለሆነ ማለት ነው። ሶ ይህን ያክል ድረስ ልትጓዙ አይገባም እላለው ማለት ነው። እና ቤኪም ቤኪ ነው ወንድማቸው ነው። አንዳንዴ ቢመጣ ነው። ባሏ ነው ባሏ ግዴታዋ ነው እንግዲህ፣ ብሩክ ማለት ነው። እሱ ግዴታዋ ነው። ምንም ማድረግ አይቻልም። እንደገና ደግሞ ያው በሳምንት የሚያግዛ ሰው አለ። ብዙዎቻችሁ ስለሰራተኛ ቢቀጥርላት ብሩክ ስትሉ ነበርና እዛው የሚኖር ሰራተኛ አያስፈልጋቸውም። አንደኛ ቤት አይውሉም፣ እነሱ ለቀረጻ ይወጣሉ፣ በዛው ነው የሚውሉት። ምን ያደርጉ። ስለዚህ አሁን ላይ አያስፈልጋቸውም። ሰራተኛ የምን ሰራተኛ ነው። ተመላላሽ ሰራተኛ አለች። ኦኬ፣ እሷ ልብሷን አጥባ፣ በሳምንት አንዴ ቤቱን አጽድታ፣ ቤት ውስጥ የሚውል ሰው አይኖርም። አንዳንድ ጊዜ እንግዳ ቢመጣ ምንም ቢል ነው ከዛ ውጪ በቃ ልጅ የለበትም እና የስራ ጫና የለባትም ለማለት ያክል ነው። በዛው ዳኒሳ ካነሳው ቪዲዮ ሰራበታል ብዬ ያሰብኩ ነበር። ኮመንት ስር በጣም ለሰራተኛ ያስፈልጋታል ሀይሚ ምናምን። ደግሞ የአበሻ ሰራተኛ አረበስማ እንጃ። ድሮ ድሮ ይሻል ነበር። አሁን አሁን እኮ በቃ ተናንቆ መሞት ነው። ለምን? አይ እኛ አበሾች መቼም እንከባበርና ነው ደግሞ ሰራተኛ እና ብቻ ይሄን እንጃ ፈጣሪ ያውቀው። ለሁሉም ነገር ብቻ ከባድ ነው። ተመላላሽ ግን ያው እዛው ላይ ስራዋን ሰርታ ጨርሳ ትሄዳለች፣ አለቀ። እዛው ቤት ውስጥ የሚኖር ግን በጣም ከባድ ነው። አበሻና አበሻ ሰራተኛ በጣም በጣም ይከብዳል። ሰው በምናየው ልክ ማለት ነው። እኛ እንኳን እዚህ ሰው ቤት እየሰራን እንኳን ከስንት አንድ ነው የምንግባባ። ያለ ነው ምን እንደሆነ ችግራችን ራሱ አይገባኝም? በሰው ቤት ማለት ነው እንኳን በራሳችን ቤት ማለት ነው። እና ከባድ ነው ሰው ዳኒ እንግዲህ ትናንትና በጣም ፈታ ፈታ ሲያደርግ ነው ያመሸው። እንዲሁም እንግዲህ አጨቁናት፣ ደስ ያላትን ነገር ታድርግ በቃ። ያየ አይመስልም ያየ ነው የሚመስለው እኮ በአደባባይ ሲያወራ ዳኒ ሮስት ማለት ነው። እና ፈታ ያለ ልጅ ነው። ለምን የሚጨነቅ ሰው አይደለም። ለሰው አይጨነቅ ለምን። በቃ ራሱን የሚያዳምጥ ሰው፣ የምን ሰው እንዲህ አለኝ ሰው እንዲሆነ ምናምን ምንም አይመስለው። አጠርክ፣ ረዘምክ፣ ጎለፈትክ ምናምን ምንም የማይመስለው ሰው ግርም ይለኛል። እንደምታየው ሶስ እና ብዙ ነገር ነው የምትለው ትርፋን ጀት ለዋለች ምናምን ብዙ ነገር ግን ዞሮ አብሮ ናቸው እና እዛ አዋርድ ቦታ ብሩክም ሁሉም ተሳስበው እያያቸው ሽክርክር ብ ታማላረጋትም ትናንትና እንደውም ላይ በላይ ብሩክ እያስተላለፈ ነበር። ከዛ ሀይሚ አይቼዋለሁ አላለችም እና ትናንትና ራሱ በጣም እያሳፈራት እያሽኮረመማት ነበረ። በብሩክ ከለል አሁኝ አቴ ምናምን እያለ ብሩክ ደግሞ ስትጠጋው ትንፋሿን ስትነፍስበት ትንፋሿ እያስፈራው እየሳቀ ነበረ። እና ብቻ በጣም ደስ የሚል ቆይታ ነበረ። ዞሮ ዞሮ ሮስት ጎበዝ ሆኗል፣ አሁን ላይ ማለት ነው፣ ከጨረቃ ፋሚሊዎች ጋር። ሌላው እንግዲህ ሊንዳ ናት። ሊንዳ እንግዲህ የቅዱስ ባለቤት እንደምታየዋት እንግዲህ የሽንት ቅጣት ተቀጣ አልጋ ሳታጸዳ እንዳያቸዋት ሌላ ነገር ሲጨመርባት ውልቅ ብላ ጥላቸው ሄዳለች። ብዙዎቻቸው ተቆጥታችሁ ነበረ። ያው እንግዲህ ሰው አደለች፣ ቅጣቱ ከብዷት ይሆናል። አንዳንዴ እኮ ቅጣት ማለት ነው ትግስት ያስፈልጋል ማለት ስትቀጡ፣ ትዕግስት ያስፈልጋል። አንዳንድ ሰው ይናደዳል፣ እና ለዛ ነው ቅጣት። ለዳኒ ሮስት ምንም አይመስለውም፣ በቃ ፈታ እኔ እንጃ። ፈታ አብሮት ያለው ሰው ራሱ ተደስቶ፣ ጨረቃ ፋሚሊዎች በነገራችን ላይ በጣም ይወዱታል። ብሩኬ ሲገባ ዳኒን ጥሩት ነው የሚሉት እና ደስ የሚል ቆይታ ነበር የቆዩት። እንግዲህ አትፍረዱባት በሊንዳ ማለት ነው። በጣም ስለሚቀራረቡም ሊሆንም ይችላል። ያው ቅጣቱም ደግሞ ከባድ ቅጣት ነበር የተቀጣቸው፣ እንቁላል በጥብጦ ጭንቅላት ላይ። በዛ ሰዓት አስባችኋት እንዴት እንደሚገባ ደግሞ ቆቶሎ ታጥባችሁ አይወጣም። ስለዚህ እኔ እንኳን ሄደች ነው የምለው። እግዚአብሔርን እንዲህ በጣም እኮ ነው የሚያስጠላው ደግሞ እንዴ ከመጀመሪያው ቅጣቷን ተነጋግራ መግባት ነበረባት። በበረንዳ መጮህ ችግር የለውም በረንዳ ላይ ወጥቶም ሴት ልጅ ናት እንጂ በዛ ሰዓት ያው ሀገራችን ላይ ያለው ነገር ስለማያሰማምን ነው እንጂ በረንዳ ወጥታም ብትለምንም ችግር የለውም ነበረ። መሬት ላይ ብትንከባለል ችግር የለውም። የእንቁላሉ ግን በጣም ሃርድ ነበረ። በዛ ላይ ደግሞ ቤታቸው አይደሉም የሆነ የሆነ ቦታ ሄደው ነው ምናምን እንትን ናቸው ብቻ አላውቅም። እና የሚገርም ቆይታ ነበረ። ያው እንግዲህ ሽንቶ አሳፍሯት ጥላቸው ሄዳለች። ጨርቃ ፋሚሊዎች አትቀሟት፣ ምክንያቱም የቅዱስ የግራጎን ስለሆነች እና ውድ ቤት ሰዎች እናመሰግናለን። ለሃይሚ ሰራተኛ ይቀጠር ለምትሉ ሰዎች ያው እንግዲህ ብሩኬ አንድ ሰራተኛ እንግዲህ ወይ ቤኪን ወይ አንዱን ብቻ ቀሚሳ ስለብሳ ምጣና ሃይሚ ሰራተኛ ትፈልጋለች አትፈልግም የሚለውን ማሳየት ይቻላል። ሰራተኛ ይቀጠርላት የሚል ሰዎች አሉ፣ አንዳንድ ሰዎች ማለት ነው። እና እንደዛ ብለ የሃይሚን ፊሊንግ አሳያቸው ከዛ ከናት ይወርዳሉ ማለት ነው። ባይዘወይ ወይ ፍቅር ጨምረዋል አሁን አብሮ ከሆኑ በኋላ ማለት ነው። በጣም ደስ የሚል ነው። ከሆነ በኋላ ጸብ ራሱ የምትፈልጉ ሰዎች ከሃይሚና ከብሩኬ ጸባይ የለም አሁን፣ ምክንያቱም ወዴት ምን ፈጥ የለም በፊት። አሁን ብሩኬ ብቻውንም ስለሆነ ጓደኞች ሲደውሉለት ይሄዳል። ሃይሜም ደግሞ ልትወጣ ትችላለች። እዚህ ለምን ሄድክ? እንደዛ እቺ እቺ ጭቅጭቅ እነሱን ታጣላችሁ ይሆናል። አሁን ግን እዛው ቤት ውስጥ ነው ሀይሚ ዚህ ቦታ ሊሄድ ነው ይሄዳል። እዛ ቦታ ላይ ይሄን ያህል ጊዜ ቆያል ይላል። ከዛ ሲመለስ ፈታ ብላ ጠበቀዋለች። አለቀ። ምንም ያነዛነዛቸው ነገር የለም። እና ውዴ ጨርቃ ፋሚሊዎች እናመሰግናለን። ባይ